የላ ሲቪሊታ ካቶሊካ መጽሔት የተመሰረተበትን አንድ መቶ 75ኛ ዓመት አከበረ። የሳይንስ ባህል፣ ጥበብ፣ ፖለቲካና ታሪካዊ ጉዳዮችን ከቅድስት መንበር ጋር በመተባበር ለንባብ የሚያበቃው የላ ሲቪሊታ ካቶሊካ መጽሔት የተመሰረተበትን አንድ መቶ 75ኛ ዓመቱን አከበረ። በኢየሱሳውያን የሚመራው የላ ሲቪሊታ ካቶሊካ መጽሔት አንድ መቶ 75ኛ የምስረታ በዓልም የቅድስት መንበር የውጭ ጉዳይ ሚኒስትር ካርዲናል ፒየትሮ ፓሮሊንና የጣሊያን ፕሬዝዳንት ሰርጂዮ ማታሪላ መገኘታቸው ተገልጿል። በፈረንጆቹ 1850 በርዕሰ ሊቃን ጳጳሳት ፓዮስ ዘጠነኛ የተመሰረተው የላ ሲቪሊታ ካቶሊካ መጽሔት አንድ መቶ 75ኛ ዓመቱን ባከበረበት ዕለትም ርዕሰ ሊቃን ጳጳሳት ፍራንሲስኮስ የመጽሔቱ ሰራተኞች ስራቸውን ሁሉንም ድምፆች በመስማትና መልካምን በማድረግ በጥሩ ጋዜጠኝነትና በደስታ እንዲቀጥሉ አበረታቷል። በበዓሉ የተገኙት የቅዱስ መንበር የውጭ ጉዳይ ሚኒስተር ካርዲናል ፔትሮ ፓሮሊን ላለፉት ሁለት ክፍለ ዘመናት እንዳደረገው መጽሔቱ አንባቢዎች የክርስትና ራዕይ እንዲኖራቸው ያደርጋል ሲሉ ተናግረዋል። ካርዲናል ፔትሮ ፓሮሊን የመጽሔቱን 175ኛ ማክበር የኢየሱሳውያን ግዳም ለባልና ትምህርት ያደረገውን አስተዋጽኦ አስታውሶ ማመስገን ነው ብለዋል። ካርዲናል ፔትሮ ፓሎኒን በማጠቃለልም ለመጽሔቱ ሰራተኞች የተስፋ ምልክት በሚፈልግ ዓለም ውስጥ አዲስ መንገድን በመከተል ተስፋ እንዲሰጡ ማበረታታቸውን ቫቲካን ኒውስ ዘግቧል።